ገብቶሻል ኦሮሞ ሰው መሆኑን ያወቅኩት በጓደኛ ነው በማለ አይደለም በጓደኛ ግን አሁን የገባኝ ማንች ነው የምታወራው አይ እዛር ውስጥ እንኳን ስለ ዘር አናራተ ይቅር ሌላ ነገር ነው አይ ዘር እኔማ ስለ እኔም ዘረኛ አደለውም በነገርሽ ላይ ጎጃሚ መሆኑን ቆይ ቆይ ዘረኛ ማለት ምን ማለት ነው ላንቺ ሌላውን ሚያሳንስ ነው እኔ ደግሞ ኦሮሞ ነኝ ግን ጎጃሚ መሆኑን ፈልግ ሰው ነው ሎኒ አባ ገዳ ምናምን የጎጃም ኖሮ የክብር ምናምን ጎጃሜ ምናምን ነሽ ብባል ደስ ይለኛል። ለምን ጎጃሜዎችን ስለማውቃቸው፣ ዘመዶችን ስላልኩ። አይ ላቭ ጎጃሜ አይ ላቭ በነገር ሲል በምድር ላይ የሚያምር ሀገር ጎጃም ከእንትኑ ከለሩ ጥር ላይ ደግሞ ስትይ ሄድስ ቀንስ እንዴ ባይዘ ታርቻ ቃል በእውነት ፓፒረስ ሆቴል ለሶስት ወር ነው እንደዚህ ቆይቻል። ማረይነን ፓፒረስ እና እንዴ ባህር ዳር ቆጨታለች። ባህር ዳር በጣም እና ሐሙስ ሐሙስ የእንትን ያለ ይሄ የሚሉት ማለት ነው። እስክ ሰምራ ሄድ ነበር። ሆቴል ውስጥ የሚሰዳደጉት የለም ወይስ ሌላ ቦታ? እዛ ፓፒረስ ውስጥ። ከዛ ምነ ሰፈሩ ራሱ ብዙ ሰፈሩን ራሱ አውቅ ነበር። ማቋለው ባህዳር ብዙ አመት ስ በጣም ብዙ ሰው ጥላቻ እንዳለብሽ ነው የሚያስበው፣ እና አልጠላም ተብላቸዋል። እዚህ ጋር የምጽፉ ራሱ ወሎንም አውቃለሁ፣ ወለዬዎችን በጣም ነው የምወዳቸው። ወለዬ ሴት ራሱ ሊያሳድገኞች ጎረቤታች ወሎንም አውቃለሁ፣ ወሎ ሰርቻለሁ። በደንብ ታውቂያለሽ ማለት ነው

ፊሪ ጥሎት ይሆናል። ባይዘዌ ኮፒሊንካቸው ኮመንት እንዳላይ ያደረገኝ ነው። ኮፒሊንክ የምታረግ ሰዎች እና በጣም ደስ ይላል። እኔ ባህር ዳርን በጣም ወዳሃለው። የነን ሶፊያ ሽባባ ሆቴል ደግሞ ምን ነበረ? ድብ ምናምን ያስ እዛ ራሱ ብዙ እንዝናና ነበር። በጣም ደሳ በጣም ደስ ይላል። ባይዘዌ እጅጋየሁ ሽባባ አባት ናርድዬ ባህር ዳር ላይ ሆቴል አለው። ድባም አንበሳ ይባል እና በጣም ስፔሻል አረቄ የሚሰሩት አለበት፣ በዘቢ ምናምን እሱን ቀብተሻል ነው ሰቶች እንትኑ የግብጡ አረቄ ነው። ኖ ኖ ኖ የዘቢ ኖ። እሱን አላገኙም፣ ግን አረቄ ቤት ራሱ ጠላሚቱ ምናምን ሄድ ነው። ግን አጠጣ ኖ። ለባህሉ ነው ያቤት የአረቄ ታወቅ ነው። ጥላቻ እንግዲህ ማለት እኔ ኤክስፕረስ ያደረኩት ጥላቻ ያለ አይመስለኝም። ቢኖር ተቀርጾ ምናምን ፈፈም ስላችሁ ነበር። የለኝም ጥላቻ አይ እንዳጠይ የሚጠላ ህዝብ አይደለም። ጋይስታ ታባጀጉ ያና ባህር ዳር በጣም ታምራለች። ጎጃም በጣም ታምራለች። ጎንደር ማለት ጎንደር አልደረስኩም ግን አንድ ቀን መሄድ አይቀርም በቅርቡ እግዚአብሔር ከረዳ እና ወለየዎች ደግሞ ደስ ይላሉ። በነገርሽ ላይ በጣም ፍቅር ናቸው፣ ቆንጆ ናቸው። ደግሞ ተጠርሰሩ ቆንጆ ናቸው፣ ፍቅር ናቸው። ትዝ ይለኛል ቦሮ ሜዳ የሚባል ሀገር መኪና ይዘን ሄደን ቱቦ ውስጥ ገባብን መኪናው። እና የሀገሩ ሰው ወቶን መኪናችን የሚያወጣው እና ስንወጣ በቃ የገጠሩ ሰው ወጣና መኪናው ወጣ እና ልክ ሳይዞ ሻይዞች ይላሉ። ደስ ይላሉ በጣም እና ከዛ የሆኑ ቤት እየወጣን ግሪን ነው ቦሮ ሜዳ በነገራችሁ ላይ በጣም እንስሳ ጠኝ ሌልም በጣም ያምራል። እኔ ኤክስፕሬሲቭ አይደለም ሳወራ ብዙ እና እየወጣን የሆኑ ቤተሰብ እኛ ቤት ገብታችሁ ካልበላችሁ አሉን እና እኛ ቤት ገብታችሁ ካልበላችሁ አሉን። እና ምግብ በላን፣ እንጀራ ወጥ በላን እና ወጣ፣ አለቀ። ከዛ አልጠገባችሁም ብሎ እንጀራ በበርበሬ ይሰጡ ይህን ያለ በጣም ነው ሞ ራታቸውንም በልታችሁ እንጀራ እኔ እንደዚህ አይነት ካይንድነስ በጣም ነው ደስ የሚለው። እና ምድር ላይ እኮ አታዩም። እዚህ እንዲህ እንዲህ የሚሉትን ሰምተን ትክክለኛው ኢትዮጵያዊ የለም። አማራ ኦሮሞ ፍቅር ያለን እና ጎንደሬዎች ደግሞ ፍቅሮች ናቸው። ዘመዶች አሉኝ እዚህ ጋር የፓስተር ባለቤት ጎንደሬ ናት። በጣም ጓደኝ ደግሞ ወንድሜ ብሎ የሚጠራው ሌላ ጎንደሬ ልጅ አለ እዚህ ውስጥ። በጣም ወዳቸዋለሁ። ጎንደሪዎችንም እንወጣለን። ሌላ ስቀረ ሸዋየዎች ግን ዝምተኞች ናቸው። ኢቭን ስትሄጂ ራሱ ሸዋ አማራ ምናምን ብዙ የሚያወሩ ሰዎች አይደሉም። ዝም ምናምን ዝም ያሉ ናቸው። እዚህ ኢንተርኔት ላይ ራሱ እኮ አታያቸውም፣ ሸዋዎች እኔ ሸዋ አማራ ራሱ አሉ። ግን ቲክቶክ ላይ ታያቸዋል፣ ቲክቶክ ላይ ታያቸዋል። እኔ ግን አላያቸውም። እንዴ አሉ፣ ሸዋ ልጆች በደንብ አሉ። ለምሳሌ ቅድስት የሸዋ ናት እኮ ቅድስት ማለት ቅድስት ትቀያለች ቆንጆ። ያው እኔ የሸዋ አማራ ኢንተርኔት ላይ መሬት ላይ አውቃቸዋለሁ። መልስ ተኩለት ኢቨን እራሱ በዓል ሲመጣ ከድሮ መስሪያ ቤቴ ማለት ነው። እዛ ሄደን ነው ድሮን እኮ የሸዋ አማራ

Oh, <laughs> oh my God. ጌም እንጫወት ጌም ተጫወት እያለ ነው። ባይ ዘ ወይ ገና እንደጀመርም ቦነስ ሚሽን ወይ ጉዴ ፈላ ነው። ደህና ነሽ

ከቱርክ በኋላ ግማሽ ሰውነታችን ግን አንቺ ሆዲሽን ከቆረጡት በኋላ ለድመት ነው የሚሰጡት። ስጋውን ጌታ ነው ማስሉ እ ታሚታ ከደረሱ ስጋውን እንደዚህ አድርገው ምንድን ነው የሚያደርጉት? በእውነት እነሱ ሆስፒታል ውስጥ ድመቶች ምናምን እንደ ስጋ ቤት ያሉ ይመስለኛል።

አምስት ዓመት ነው፣ ስድስት ዓመት አብረን ሰርተናል። ወደ አራት አምስተኛ ፊቷል ነው እያየሁ ያለሁት እና እየተቀያየረች ነው። ገብቶሻል። አሁን በድሮ ጊዜ ያስቀየመችኝን ቂም ምናምን ጥያለው። ያችን ነው ያችን የተቀየምኩትና፣ አሁን ደግሞ አዲስ ቤት ይዛ መታለች። ሀገሯ ሄዳ የፊት ላይፖሴክሽን ነው እንጂ ሆዱና ምን እንትን የሚባለው እኮ አሁን ኖርማል ነው እኮ። ያ ግን የድሃ ሆኗል። በነገር ላይ ድሮ ኪም ካርዳሽያን ነበረ ማርኬት የሚያደርጉት አሁን እነሱ ወደ ስልም ሰውነት ምናምን ነው እንትን የሚሉት እነሱ እነሱ እኮ አስወጡት እንደላለት እነሱ አስወጡት። አሁን ደግሞ ድሃ የለም፣ ይሄ ሀብታም ለመምሰል እንደዚህ ይሰራሉ። እና ስፔሻሊ የሚያስነኩት ሰዎች እኔ በጣም የሚደብረኝ ፊታቸው የሚያስነኩት ከንፈር፣ አፍንጫ የሚያሰሩት ምናምን እሱ አያምርም፣ ግን የሚያምርበት ሰው አለ ብር ስፔንድ በደም ካረግሽ ዲፔንድስ እንደ ብሩ። ግን የሚያምርበት ሰው አይለም። እኔ ነው ፊት ባይነካ ደስ ይለኛል። ግን ማማሚ ሜኮቨር ምናምን የሚያረጉ አሉ፣ ጓደኞች የሚያሰሩ አሉ። እዚህ ምን ነበረ ያሉኝ የሆነ ክሊኒክ አለ። አምስት ሺህ ዶላር ነው ክሬዲትን ማድረግ ትችላለች። በክሬዲት የለም በወር አራት መቶ ምናምን ብር እየከፈልሽ ታሚታክ ምናምን ያሰራሉ። ስፔሻሊ ከወለድሽ ሰው ሆድሽ ቀ የሆነ ትንሽ ሄ እንትንት የለም እሱን ያስተካክሉልሻል። ሽንቅት ያለሽ ምናምን እና ሌላ ግን ይሄ ቄጥ ምናምን ማሰራት እሱ በጣም እንትን አለው። ኢቨን ሴሉ እንደሚሞት ፋት ሴሉ እንደሚሞት ታውቂያለሽ፣ መቀመጫሽ ነው የአፍንጫ አይነካ ወይኔ፣ አፍንጫ ደግሞ ስትነኪው ለማስተካከል ኦቨርን ኦቨር ስታስ ኮሮና ምግብ ቴስት ማድረጋቸው አፍንጫ ይመስለ እያየው ነበረ። ዋይኖፕላስቲ አይደል የሚባል እና ግን፣ ቆይ ከንፈርሽን አሰርተሽ ወንድ ሲስምሽ ይሰማሻል? ፊልንኩ እኳ ሰርተሻል ይልኛል ይዘዊ ከንፈር ተቅሰልዘቢ ግን፣ አይ ያሰሩ ሰዎች ማለት ነው የሚወዱት ሰው ሲስማቸው ፊል ያደረጉታል። ያስታውቃል ይሄ ዳርዳሩ ምናምን ይሄ ተበሰል ምናን ያስታውቃል። ብቻ ብለሽ እንደዚህ ማለት ነርቭሽ እኮ ይሞታል አይደል? እንደ ፕላስቲክ ነገር ከንፈርሽ ላይ ሲኖር እንትንም አይልም እንጂ ላይክ እንደዚህ ይጥር ነው የሚለው እንደዚህ ላይክ ይሄ እንትን አላደርግም። ስንጥቅ ስንጥቅ እሱ አይኖርሽም። እኔ ኢንካሬጅ አላደርግም። ምንም ፊታችሁን ባታስነቅ እኮ ደስ ይለኛል። ሁሉም ሰው ቆንጆ ነው በነገርሽ ላይ በራሱ ነገር በራሱ ነገር ሁሉም ቆንጆ ነው። እና እኔ አይመቸኝም፣ ያ እኔ አይመቸኝም። እንግዲህ ግልጽ ሆኖ ተናግረው ከንፈራቸው የተሰሩ ሰዎች ወንድ ሲስማቸው ምን ፊል ያደርጋሉ የሚለው ማወቅ እፈልጋለሁ። ኮስ እኔ ላይክ እንትን ነው ይሄ ቻው ሉጣ ግን ጊፍት የሰጡሽን እስክሪን ዳይቦም፣ ናርዲ አረታይ ዳይቦ ብሎ ከርገሹ ነው እንዴ? ዳይቦ ምንድሆን? ነገር ሲታሰር ወደ እኔ፣ ሲፈታ ወደ እሱ። ምን የሚባለውን ዘፈን ለዳይቦ ነው። እዛ ሲታራቅ እዛ ሳይድ ሆኖ ይሰድበኛል፣ ሲጣላ ደግሞ ያንጃብባል እንዳሞራ። እኔ ምን ይሻል አያም ብሎ ከርግ እንዴ የነት አረ፣ አይ ሰላም ዋይ! እሺ ቆንጆ፣ አይ ላቭ ድስ። በጣም ነው የምወዳት። በነገራችሁ ላይ ቴንኪው ናርዲዬ፣ ቴንኪው ሶ ማች፣ ቴንኪው በእውነት ቴንኪው ሶ ማች። ሌላ ማንት ላስገባላችሁ? ነጭ ላድርገው። ዳዊትን ይምጣት፣ የትናንትናው ልጅ